በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በሀገራችን በኢትዮጵያ በገጠርና በከተማ የምትኖሩ ከሀገር ውጭ በተለያዩ አህጉር የምትኖሩ የሀገራችንን ዳር ለመጠበቅ እና ለማስከበር በየ ለጠረፍ ቁማችሁ የምትገኙ በህመም ምክንያት በየጸበሉና በየሆስፒታሉ ያላችሁ እንዲሁም የህግ ታራሚዎች ሆናችሁ በየማረሚያ ቤቱ የምትገኙ ኢትዮጵያውያንና ኢትዮጵያውያት በሙሉ በትንሳኤው የህይወት መንገድን ያሳየን ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ እንኳን ለሁለት ሺህ አስራ ሰባት ዓመተ ምህረት በዓለ ትንሣኤው በሰላም አደረሰን አደረሳችሁ። ዋራይ ከኒ ፍኖተ ህይወት የህይወትን መንገድ አሳየኝ። መዝሙር 15 ቁጥር 9 እስከ 11። ህይወት በዓለም ፍጡራን ውስጥ ከሚገኘው ድንቅ ነገር ሁሉ ተወዳዳሪ የሌላት ድንቅ ነገር ናት ህይወት፣ አካልን የማንቀሳቀስ የማመዛዘን፣ የመወሰንና የመስራት ሀብተ ጸጋ ያላት ልዩ ፍጥረት ናት። በዚህም ምክንያት ህይወት ወደ እግዚአብሔር የሚቀርብ ወይም የሚመስል ጠባይ አላት። ሰው የእግዚአብሔር መልክና አምሳል አለው የሚባለው የሚባለው የሚለው የሚለው መጽሐፍ ቅዱሳዊ አስተምህሮም ከዚህ ጋር የሚስማማ ነው። ሕይወት ከእግዚአብሔር ጋር በቀጥታ የተጣበቀ ወይም የተሳሰረ ግንኙነት አላት። ውህብት ሕይወትክሙ ምስለ ክርስቶስ ሕይወታችሁ ከክርስቶስ ጋር የተሳሰረች ናት የሚለው ሐዋርያዊ አባባልም ይህንን ያመለክታል። ሕይወት ፈጣሪንና የፈጣሪ እርዳታን ስትሻ የመኖሪዋ ምስጢርም ከእግዚአብሔር ጋር የሚገናኝ ጸጋ ስላላት ነው። ህይወት መልካም ስትሰራ ደስተኛ ክፉ ስትሰራ ደግሞ ስቅቅተኛ የምትሆንበት ምክንያትም ከእግዚአብሔር ጋር የሚያገናኛት ጸጋ ስለሚነግራት ነው። ምክንያቱም መልካም መውደድ መልካምን መውደድ ክፉን መጥላት የእግዚአብሔር የማይለወጥ ጠባይ ስለሆነ ክፉን ሰርታ ከእርሱ ጋር በደስታና በነፃነት መኖር በፍጹም አትችልምና ነው። የመጀመሪያው ሰው አዳም ክፉ ስራ ከሰራ በኋላ ወዲያውኑ መሸሸግና መደናገጥ ሊወረቡ የቻለው ከእግዚአብሔር ጋር በቀጥታ ግንኙነት ያላት ውስጣዊት ህይወቱ ከእግዚአብሔር ጋር አብራ መኖር የማትችልበት ደረጃ እንደደረሰች ስለተረዳች ነው። ከዚህ አንጻር ህይወት የመኖር ጸጋ ብቻ ሳይሆን ከእግዚአብሔር ተሳትፎ የሚኖር ጸጋ ያላት መሆኑንም እንገነዘባለን። ይህ ህይወት የማትጠፋ ብትሆንም የሞት ስጋት ያልተለያት ፍጡር ናት። በተለይም እግዚአብሔርን የበደለ የእግዚአብሔርን የበደለ ችለታ ከባድ የሞት አደጋ ያጋጥማታል። ይህም ማለት የስጋ ሳይሆን ከእግዚአብሔርና የእግዚአብሔር ከሆነው ሁሉ መለየት ነው። የህይወት ከባድ ሞትም ይህ ነው። የተወደራችሁ የመንፈስ ቅዱስ ልጆቻችን ምእመናንና ምእመናት እኛ ሰዎች በኃጢአት ጠንቅ ያጣነው ህይወት እንዳለ ቅዱስ መጽሐፍ በአንድ በአንድ ሰው በደል ኃጢአት ወደ ዓለም ገባ በዚህም ምክንያት ሰው ሁሉ ሞተ ወይም ከእግዚአብሔር ተለየ በማለት የእኛ ከእግዚአብሔር መለየት ዋና ሞት እንደሆነ ያስረዳል። ይህ ገለጻ ከእግዚአብሔር ጋራ የመኖር ህይወታችን በበደል ምክንያት ማጣታችንን የሚያሳይ ነው። እኛ በደለኞች ሆነን ከእግዚአብሔር የተለየንበት የመጀመሪያው ምክንያት በደለኞች ከሆኑ አዳምና ሔዋን የተገኘን መሆናችን ነው። በመሆኑም የሁላችንም ስጋዊና መንፈሳዊ አካል የተከፈለው ከነሱ እንደመሆኑ መጠን ያለን ሁሉ እንደነሱ ቀድሞውኑ የሞተና የተፈረደበት ነው በሌላ አባባል በጥንተ አብሶ ምክንያት ከእግዚአብሔርና የእግዚአብሔር ከሆነው ሁሉ የተለየን ሆነናል ማለት ነው። ስለዚህም ሰው ስለዚህም ነው በአንድ ሰው በደል ምክንያት ሁሉም ሞተ ብሎ እግዚአብሔር ያሳወቀን። ጥንተ አብሶ ወይም የውርስ ኃጢአት የሚባለው ይህ ነው። ከዚህም ጋር ከእግዚአብሔር የለየን የውርስ ኃጢአት ሳይበቃን በየሰዓቱ፣ በየዕለቱ በምንፈጽመው ክፉ ተግባር በበደል ላይ በደል እየጨመርን በመቀጠላችን በጨለማ ላይ ተጨማሪ የጨለማ ጥራ የጨለማ ጥላ አክለንበት ነው አክለንበታል። ይህ ሁሉ ተደማምሮ ሞታችን ወይም ከእግዚአብሔር መለየታችን የሰፋና የከፋ እንዲሆን አድርጎታል። የተወደዳችሁ የመንፈስ ቅዱስ ልጆቻችን ምዕመናንና ምዕመናት፣ ከእግዚአብሔር የለያየን አበሳ ኃጢአት በእግዚአብሔር ፊት እጅግ ከባድ ቢሆንም እግዚአብሔር እኛን ለማዳን ያለው ፈቃድ በተስፋ ጭላንጭል ማሳየቱን አላቋረጠም። ይኸውም የበረላችን እዳ ከመጀመሪያው አንስቶ የማዳን ተስፋውን በተነገረለት በኢየሱስ ክርስቶስ ቤዛዊ ሞት እንደሚሰረዝ በእርሱም ጽድቅ እንደ ጻድቃን ተቆጥረን ያጣነውን ህይወት እንደገና አግኝተን ወደ እግዚአብሔር እንደምንቀርብ ይህም ከትንሣኤ በኋላ እውን እንደሚሆን እግዚአብሔር ለእኛ ደጋግሞ ይፋ አድርጓል ይህንን ተስፋ ትንሣኤ በመንፈስ ቅዱስ የተረዳ ነቢየ እግዚአብሔር ዳዊት በምስጋና መዝሙሩ እንዲህ ሲል ይገልጸዋል ዳግመኛም ስጋዬ በተስፋ አደረ፣ ነፍሴ በመቃብር አትተዋትምና ጻድቅህንም በመቃብር ተጥሎ ፈርሶና በስብሶ ይቀር ዘንድ አሳልፈህ አልሰጠኸውም፣ አትሰጠውም። የህይወትንም መንገድ እንዲህ አሳየኸኝ በማለት የህይወታችን ተስፋ ትንሣኤን በሚያስደንቅ አገላለጽ አስረድቶናል። ገለጻው የክርስቶስና የእኛን ትንሣኤ እንደሚያመለክት በቅዱሳን ሐዋርያት ተርጓሚነት በቅዱስ መጽሐፍ ተብራርቶ ይገኛል። በመሆኑም የእኛ መጨረሻ የእኛ መጨረሻ የሚጠናቀቀው በመቃብር ተጥሎ ፈርሶ በስሶ በመቅረት ሳይሆን እንደገና ተነስቶ ከእግዚአብሔር ጋር የተሳሰረ ኃይለ ሕይወት በተሳሰረ ኃይለ ሕይወት ለዘላለም በመኖር እንደሆነ ቃሉ ቃሉ ያስረዳናል። ቅዱስ ዳዊት የትንሣኤን ከትንሣኤ በኋላ የሚሆነውን ይህ ጣይመ ህይወትን ነው አሳየኸን አሳየኸኝ ብሎ የገለጸው ጌታችን የዚህ ህይወት ትንሣኤ በኩር ሆኖ ተነስተዋል። ከትንሣኤውን በኋላ ለዘላለም በህይወት ይኖራል። በቀጣይም ጊዜው ሲደርስ እኛ ተከታዮቹ የእርሱን አይነት ትንሣኤ ተነስተን በማያልቅ ሀይል ህይወት ከሱ ጋር ለዘላለም በህይወት እንኖራለን። ጌታችን ያሳየን የህይወት መንገድ ይኸው ነው። ይህ ህይወት ከሁሉም ህላዊ የህይወት የላቀ እና የበለጠ ጣዕም ያለው ዘላለማዊና ድንቅ ህይወት ነው። ይህ ህይወት ከስጋት፣ ከስህተት፣ ከቅጣትና ከሞት ፍርሃት ነፃ የሆነ በፍጹም ነፃነትና ደስታ ከእግዚአብሔር ጋር የሚያኖር የሚያኖር ህይወት ስለሆነ ሁላችንም ወደዚህ ህይወት ለመድረስ በእምነት እንተጋለን። የተወደዳችሁ የመንፈስ ቅዱስ ልጆቻችን ምእመናንና ምእመናት፣ ዘር ሳይኖር ፍሬ እንደማይገኝ ሁሉ ህይወታዊ ትንሣኤ ያለ ሃይማኖትና ስነ ምግባር ሊገኝ አይችልም። ጌታችን ይህንን አስመልክቶ ሲያስተምረን መልካም ያደረጉ ለህይወት ትንሣኤ ይነሳሉ፣ ክፉ ያደረጉም ለፍርድ ትንሣኤ ይነሳሉ ብሎ አሳውቆናል። ከዚህ አኳያ የህይወትን ትንሣኤ የሚያገኝ ያመነ የተጠመቀና መልካም ስራን የሰራ እንጂ የተነሳው ሁሉ አለመሆኑ ግልጽ ነው። የመነሳቱ ሁሉም የግድ ይነሳል። ነገር ግን ከትንሣኤ በኋላ ከትንሣኤ በኋላ የሚጠብቀን ህይወት በዚህ ዓለም በህይወተ ስጋ ሳለን በሰራነው ስራ የሚወሰን እንደሆነ ጌታችን በማያሻማ ሁኔታ አረጋግጦልናል ስለሆነ የመጨረሻው የመጨረሻው ዕድላችን የተንጠለጠለው እምነትን ተከትለን በምንሰራው ስራ ላይ መሆኑን ላፍታ መዘንጋት የለብን መዘንጋት የለብንም ዛሬ ከሰው አይምሮ በእጅጉ እየራቀ የሚገኘው ይኸው እምነትና ስነ ምግባር ነው። ሰዎች ከእምነትና ከስነ ምግባር ከመልካም ስነ ምግባር በራቁ ቁጥር ህይወት መራራ እንድትሆን ትገደዳለች። እኛ ኢትዮጵያውያን ከጥንት ጀምሮ በእምነትና በስነ ምግባር እየተመራን በደልን በይቅርታ እየዘጋን እስከ ጋብቻ በሚዘልቅ ባህለ እርቅ ደምን እያደረቅን በወንድማማችነት ፍቅርና በወንድማማችነት ፍቅር ተስማምተን በሺህ ለሚቆጠሩ ዘመናት እንዳልኖርን እነሆ ዛሬ ለታላቅነታችን በማይመጥን ሁናቴ መለያየትና መጣላት ብሎም እርስ በርስ መገዳደል ዕለታዊ ተግባራችን አድርገን እንገኛለን። ይህ በጣም አሳዛኝ ክስተት ነው። ይህንን ሳናስተካክል የምናከብረው በዓለ ትንሣኤም እዚህ ግባ የሚባል ደስታ ሊያስገኝልን እንደማይችል የታወቀ ነው። እየሆነ ያለው ሁሉ ማንንም አይጠቅምም። በእርቅ በይቅርታና በውይይት የማይፈታ ችግር ያለ ይመስል ይህን ያህል መጨካከን እንዴት እንደመፍትሄ ተደርጎ ይወሰዳል? አሁንም ለሁሉም ኢትዮጵያውያን ወገኖቻችን የምንማጸነው እባካችሁ እኛ ራሳችን በራሳችን ሸምጋይና ተሸምጋይ ሆነን ችግራችንን ለመፍታት ችግራችንን ለመፍታት በብርቱ እንስራ፣ መፍትሄም እናምጣ። መሳሪያ አንስታችሁ እርስ በርሳችሁ በመገዳደል የምትገኙ ወገኖቻችን እባካችሁ ቆም ብላችሁ አስቡና ሰላምና ዳቦ አጥቶ ለተቸገረው ሕዝባችሁ ስትሉ ለሰላማዊ መፍትሄ እድል ስጡ። ኢትዮጵያ የምትባለው ሀገር የሁሉም ኢትዮጵያውያን መሆኗን በትክክል የሚያረጋግጥ ሰላማዊ መፍትሄ በማስቀመጥ ለአንድነት ዋና ለእድገቷ አጥብቃችሁ ጥረት አድርጉ። ግጭትና መለያየት የሚያጠፋን ከሚያጠፋን በቀር ምንም አይነት ጥቅም ሊሰጠን እንደማይችል ብዙ እንደማይችል ብዙ ማብራሪያ የሚያስፈልገው አይደለም። ስለሆነም ገዳዩን መሳሪያ አስቀምጡና በሃይማኖት በእምነት በስምምነት እና በጭንቅላት ኃይል ሰላምን አምጡ ይህ የቤተ ክርስቲያናችን ወቅታዊ ጥሪ ነው በመጨረሻም በልዩ ልዩ ምክንያት ከሞቀ ቤታቸው ተፈናቅለው በየአካባቢው በረሃብ አለንጋ በረሃብ አለንጋ እየተገረፉ የሚገኙት ወገኖቻችን በትንሣኤው በዓል ተጽናንተው እና ኩፋይ ብለው በደስታ እንዲያሳልፉ ካለን ከፍለን በመመገብ እና በማልበስ እንድንደርስላቸው በእግዚአብሔር ስም አባታዊ ምክንያት አባታዊ መልእክታችንን እናስተላልፋለን። በድጋሜ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። መልካም በዓለ ትንሣኤ ያድርግልን። እግዚአብሔር ኢትዮጵያና ሕዝቦቿን ይባር። ወስብሃት ለእግዚአብሔር፣ አሜን። ሚያዚያ አስራ ሁለት ቀን 2017 ዓ.ም አዲስ አበባ

አስፈለገ ደግሞ ክቻ እንዳሚለብሰት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየው ብቻ እንዲለብስ ይችላል። ላስቲክ ላስቲክ ለብሳችሁ ነው የምታድሩት። የእኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው፣ ውድቀ ያሉት ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነው እና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ፣ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ፣ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን፣ የእኛን የልቦና መሻት እንደፈጸማችሁልን መላኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ።